ግራንድ ፋሚሊ ሆቴል የእርስዎን ፍላጎት ባሟላና የክልሉን የዞኑን ብሎም የከተማ አስተዳደሩን የሆቴል ቱሪዝም ዘርፍ በከፍተኛ ሁኔታ በማሳለጥ ስመጥር እንዲሆን አስችሎታል። በሆቴሉ ለእርስዎ በማሰብ ዘመናዊ ከባርማዶ ባስመጠናቸው ቅንጡ ፍራሾችና የዘመኑ ቴክኖሎጂ በተገጠመላቸው በውስጡ ከሰላሳ በላይ ደረጃቸውን የጠበቁ ዘመናዊ አልጋዎች እንዲሁም ንጽህናቸው የተጠበቁ ስፍራዎች ያሉት በመሆኑ ልዩ ያደርገናል። በክልሉ በከፍተኛ ሁኔታ እየጨመረ የመጣውን ቱሪስቶች በበቂ ሁኔታ ለማስተናገድ እና ምቹ አገልግሎት ለመስጠት ክልሉ ከመቼውም ጊዜ በላይ እየተረባረበ ባለበት በዚህ ወቅት ግራንድ ፋሚሊ ሆቴል እንደ ምርጫው አቅሞን ባገናዘበ መልኩ ደረጃውን በጠበቀ ሁሉ አቀፍ የሆቴል አገልግሎት በመስጠት ቤቶ ያለው እስኪ መስሎ በሚያደርጉ ልዩ መስተንግዶ ከተፈጥሮ ውብ ስፍራ ጋር እርስዎን ይጠብቆታል። ያው ሆቴላችን እንግዲህ ግራንድ ፋሚሊ ሆቴል በአማን ከተማ በጣም ትልቅ ካሬ ላይ ያረፈ ወደ ከ30 በላይ ዘመናዊ አልጋ አገልግሎቶችን የሚሰጥ ሆቴል ነው። ሁለተኛ ሆቴሉ ደግሞ በኢንቨስትመንቱ ያው በውጪ ወንድማችን ጌትወ ሚካኤል ዶክተር ኢንጂነር ነው። በአለም አቀፍ ትላልቅ ፕሮጀክቶችን የሚሰራ ነው። ለሀገሩ እዚህ አካባቢ ተወላጅ ስለሆነ ለቤተሰቡ እና ለሀገሩ ዩኒቨርሲቲ ያደረገው ነው እና ስለዚህ የአካባቢ ስጦታ ነው ማለት ይቻላል እና ማንን ገጽታ በመቀየር የቱሪዝም አገልግሎትን በማሳለጥ ትልቅ አስተዋጽኦ አለው። የውሃ አገልግሎት መርጠው መጠቀም ቢፈልጉ የክብሯን ደንበኞቻችንን ፍላጎት መሰረት ባደረገ መልኩ በቀዝቃዛና በሙቅ የውሃ አገልግሎት መጠቀም እንዲችሉ ቀርቦሎታል። በዘመናዊ መልክ የቀረቡ የመጸዳጃ ቤት አገልግሎት፣ የ24 ሰዓት የዋይፋይ አገልግሎት እንሰጣለን። ማየት ማመን ነው። አድራሻችን በሚዛናማን ከተማ አስተዳደር በአማን ከተማ አየር ሜዳ ቢስትባር ሆቴል በሚገኘው ህንጻ ላይ እንገኛለን። ለበለጠ መረጃ በስልክ ቁጥራችን በ0918 963475 ይደውሉ። እርሶን ለማገልገል ሁሌም